በራማ አካባቢ የሆኑት ክልሎች አፋር፣ ሶማሊያ አካባቢ ይሆናል። ዱሮ የማይመረትባቸው አሁንም ብዙ ስንዴ እየተመረተ ነው። እዚህም በእኛ አካባቢ በምስራቅ አድርጌ ወደ ጋር ሙለታ ሰሞኑን ጠቅላይ ሚኒስትራችንን ሄዶ የመረቀው ዱሮ የማይመረትበት ቦታ በጣም በረሃማ የሆኑት ውሃ እንትን ተደርጎ በጣም አምጠው ራሳቸውን የሚችሉበት ደረጃ ዱሮ ጥገኛ የነበሩት ህብረተሰብ ገበሬያችን ከትገኝነው ወጥቶ ራሳቸውን የሚችሉበት ደርሳ ደርሰ። ድሮ ስንዴ ከውጭ ነው የምናስገባው። አሁን ግን ሀገር ነው ቀራ፣ ውጭ መስገባት ቀራ። አሁን አሁን ይሄ ራሱ በጣም ከፍተኛ ለውጥ ነው። ስፔሻሊ አካባቢያችን ብናይ ድሮ በረሃማ የነበርበት አካባቢ በአሁን ሰዓት ስንዴ እየለማ በአመት ሁለቴ እያመረት ይህ ራሱ ብዙ መነቃቃት ብዙ ለውጦች አይተናል። እንደ ሀገር ባለፉት የለውጥ አመታት በርካታ ለውጦች በፖለቲካም፣ በማህበራዊ እና በኢኮኖሚ በኩል አለ። በፖለቲካ ብናይ እኔም ከማውቃቸው የፖለቲካ ምህዳሩ በጣም እንዲሰፋ ተደርጓል። ብዙ ኃላፊነት ላይ የተቀመጡ አሉ። ለምሳሌ ትምህርት ሚኒስቴር ላይ፣ ቴክኖሎጂ ሚኒስቴር ላይ ተሳትፏቸውን ያው እንዲያደርጉ ተደርጓል ማለት ነው። የራሱ አንድ ለውጥ ነው። በአሁኑ ሰዓት ወደ መገባደርና ውሃም ሞልቶ ወደ ፕሮዳክትም ጀምሯል ማለት ነው። ማመንጨት ደረጃ ደርሷል። እና በአባይ ግድብ የታየውም ለውጥ በጣም ትልቅ ለውጥ ነው። በአጭር ጊዜ ውስጥ ማለት ነው። በአጭር ጊዜ ውስጥ ከተሞቻችንን ስናያቸው በጣም በጣም እያማሩ እየጎለበቱ ያሉበት ሁኔታ ነው ያለው ጥሩ የህዝብ መኖሪያ ሰው ደስተኛ ሆኖ የሚኖርባት መንገዶች ሰፍተው ጥሩ ከተማዎች ሆነዋል። ይህም ትልቅ ለውጥ ነው ማለት ነው። ታላቁ የህዳሴ ግድብ ከሞተበት ወይም ደግሞ ከቆመበት ነብስ እንዲዘራ ተደርጎ ዛሬ ወደ መጠናቀቅ አካባቢ ደርሷል። ከዛ ባሻገር በከተማ ውስጥ የተጀመሩት የኮሪደር ልማቶች በርካታ ለውጦች እንዲመጣ ተደርጓል። ትላልቅ ፕሮጀክቶች የማይደፈሩትን በራሳችን አቅም ለፍተን እየሰራ ነው። ከጥገኝነት ለመውጣት ማለት ነው። በማንኛው በማዕድኑ በምን በምንለው ነው ራሳችንን ለመቻል የማያደርገው ጥረት በጣም የሚበረታታ ነው። እንደ ክልላችን ወይም ደሞ እንደ ሀረር ብንመጣ የዛሬ ስድስት ዓመት የነበረችበት እና ዛሬም ብናይ ከፍተኛ ልዩነት ነው ያለው ማለት ነው። ሀረር ከተማ የዛሬ ስድስት ዓመት በጣም የደቀቀች ወይም ደግሞ በጣም የተረሳች ከተማ ነበረች። ዛሬ ደግሞ ተነቃቅታ በኮሪደር ልማቱ ከተማችን የምትታወቅበትን ቱሪዝም ሴንተር ለማድረግ የክልሉ መንግስትና የፌዴራል መንግስት እየለፋበት ያለው ነገር በጣም ትልቅ ለውጥ ተገኝቷል። ጆጎል የጆጎል ቅርጽ ውስጥ ከዚህ በፊት ለመራመጥ ከሚያስቸግሩ ቦታዎች ውብና ማራኪ ጊዜ ማሳለፊያ መዝናኛ ቦታዎች ሆኖ የተከናወነ ነው የሚገኘው። ጆጎል ግንብ በደንብ ውስጡንም ውጩንም ለቱሪስት ሳቢ ማራኪ እንዲሆን፣ የስራ እድል እንዲፈጠር፣ ሌሎች ቱሪስቶች የበለጠ እንዲሳቡ ለማድረግ እና ታሪኩን ፕሪዘርቭ አድርጎ ለቀጣይ ትውልድ ለማስተላለፍ እንደ አንድ አይከን በልዩ ትኩረት ነው የተሰጣበት። አንዱ ቱሪዝም አንዱ መስክ ነውና እዛ ላይ ሰፊ ስራ ተሰርቷል። የልማት ትሩፋቶች በሶስቱ ገጠር ወረዳዎች ላይ የልማት ትሩፋቶች ተሰርቶ ማህበረሰቡ ራሱ ምግብ ዋስትና እያረጋገጠ የሚገኝ ከዛም አልፎ ቅዳሜ ገበያ የክልሉ መንግስት በየወረዳው ላይ የቅዳሜ ገበያን በማቋቋም ማህበረሰቡ ኢኮኖሚውን እንዳይሻሽል የተደረገበት ሁኔታ ነው ያለው። አሁን ያለው አንጻራዊ ሰላም በተለይ ወደ ዘላቂ ሰላም ካመጣ ነው በጣም ትልቅ ተስፋ አላት ብዬ ነው የማስበው ሀገራችን። ምክንያቱም አሁን የተያያዙት በዘርፈ ብዙ ለውጦች አሉ። በፖለቲካ ትልቅ ለውጥ አለ፣ በኢኮኖሚ ትልቅ ለውጥ አለ። ስለዚህ እኛ እኛ እንኳን ባንደርስበት እውነት ለመናገር ልጆቻችን በደንብ ለውጡን ወይም ደግሞ አገራችን ከበለጸጉት ሀገሮች ተርታ ተሰልፋ እናያታለን ብዬ ነው ተስፋ ማድረግ